አሁን እየተነሳ ያለውን የጤና ባለሙያዎች ጥያቄ በተመለከተ ህዝቡ ዝም ካለ መንግስትም እንዳቀደውና አሁን እያደረገ ባለው ሁኔታ የእውነትም የፖለቲካ ጥያቄ ነው ተብሎ ጥያቄያችን ሳይመለስ ቢቀር የምር ማን ነው ተጎጂ? እኛማ እኮ በድህነታችንም ቢሆን ኖረናል። የጤና ኢንሹራንስ ሳናገኝ ራሳችንን አደጋ ላይ እየጣልንም ቢሆን እስከዛሬ ኖረናል። ነገር ግን አሁን ይሄ ጥያቄ ሳይመለስ ቢቀር የእውነትም የፖለቲካ ጥያቄ ነው ተብሎ ጥያቄያችን ቢቀለበስ ከጤና ባለሙያ በላይ የሚጎዳው ማህበረሰቡ ነው። ብታስተውሉ ይህን ጥያቄ ማንሳት የነበረበት ተጠቃሚው ህዝብ እንጂ ጤና ባለሙያ መሆን አልነበረበትም። ምክንያቱም እኛ እየጠየቅን ያለነው የዳቦ ጥያቄ ብቻ ሳይሆን የህዝቡንም ጥያቄ ጭምር ነው። ሆስፒታል መታህ፣ ስለ መድኃኒት ሾርቴጅ የምታወረው፣ የመድኃኒት እጥረት፣ የላብራቶሪ ችግር፣ ሆስፒታሉ ጽዱና ምቹ አለመሆን፣ አልጋ የለም ተብለህ ስትሰቃይ፣ ቀጠሮ ሲበዛብህ፣ ይሄ ሁሉ እኮ የሐኪም ችግር እኮ አይደለም። ይሄ የሲስተም ውድቀት ነው። ከማንም በላይ አንተ ስትጉላላ፣ እኛ የምንጨነቀው ስላንተ ነው። ስለዚህ ይህን ጥያቄ መንግስት ቢመልስ ከጤና ባለሙያ በላይ ተጠቃሚው ህዝቡ ነው። ህዝቡ ባላየ ባልሰማ ዝም ስላለ ነው፣ ምናልባትም ህዝባችን የጤናን ችግር በቅጡ አልተረዳም በሚል እኛ ጥያቄውን ይዘን የተነሳ ነው። ጥያቄያችንን መንግስት የፖለቲካ ጥያቄ ካደረገ የእውነት እስቲ ይታያችሁ፣ ህዝብ ይፍረድ። አንድ ነርስ ይህን ሁሉ ስራ እየሰራ ራሱን አደጋ ላይ ጥለው ብረሳ ብረሳ እንዴት የኮቪድ ጊዜ ይረሳል? ይህን ሁሉ የሰራ ነርስ በቀን የሚያገኘው 215 ብር። የእውነት የኢትዮጵያ ህዝብ ይሄ ይመጥነዋል ይሄ ይበቋል ካላችሁ፣ 19ና 20 ዓመታት የተማረ ዶክተር የቀን ደሞዙ 350 ብር፣ እሱም ግሮስ ነው። በእጁ የሚገባው ተቆራርጦ ከዛ ያነሰ ነው። የአንድ ስፔሻሊስት ደሞዝ 400 ብር ነው በቀን በቀን 400 ብር ነው የለፋበት የሰራበት በሰዓት አይከፈልም በጊዜ አይከፈልም። በዚህ ሁኔታ ሆኖ ነው የኢትዮጵያን ህዝብ ሲያገለግል የከረመው። ስለዚህ ይሄ የእንጀራ ጥያቄ አይደለም፣ የዳቦ ጥያቄ አይደለም፣ ፖለቲካ ነው ስድስት ቤተመንግስት የመግባት ፍላጎት ነው ካላችሁ ነጌ ላይ ስለሚፈጠረው ክራይሲስ ህዝቡ ራሱ ኃላፊነት ይውሰድ። ዛሬ ላይ ባለሙያ ሲታሰር ባለሙያ ተጎሳቁሎ የዳቦ ጥያቄ ሲያነሳ ዝም ብሎ ያየው ፖለቲከኛ፣ ያየው የመንግስትና የግል ሚዲያዎች፣ ነጌ ላይ የጤና ስርዓቱ ከዚህ የባሰ ክራይሲስ ውስጥ ሲገባ የባሰ ኮላፕስ ሲያደርግ ምንም እንዳትጸጸቱ። የሁላችሁም እጅ አለበት። ምክንያቱም ይሄ ጥያቄ ካልተመለሰ ነጌ ላይ ሙያውን ለቆ የሚሄድ የባለሙያ ብዛት ይጨምራል። እኛን እያየ የሚማር ሰው ይጠፋል። የእናንተን እናት ልጆቻችሁን የሚያክም ይጠፋል። እሱ ብቻ አይደለም በህዝብና በጤና ባለሙያ መካከል ያለመተማመን ትረስት ይጠፋል። ይሄ ደግሞ የህዝቡን ሄልዝ ሲኪንግ ቢሄቨር በእጅጉ የሚጎዳና የበለጠ ሲስቴሙ ኮላፕስ እንዲያደርግ የሚያደርግ ነው። ከዚህ በኋላ ከዚህ በኋላ ከአስር ዓመት በኋላ እንኳን ተመሳሳይ ጥያቄ አናነሳም። ስለዚህ መድኃኒት አነሰ፣ የጤና ተቋም ላይ መድኃኒት እጥረት አለ፣ የላብራቶሪ እጥረት አለ፣ ባለሙያው ቁጭ ብሎ አይሰራም፣ ባለሙያው ያመናጭቃል፣ ባለሙያው ሳትስፋይድ አይደለም፣ በፈገግታ አያስተናግደኝም ብለህ ኮምፕሌን እንዳታደርግ። ምክንያቱም ዛሬ ሲስቴሙ ሲወድቅ ሲስቴሙን እናንሰው፣ የባለሙያ ጥያቄ ይመለስ፣ የህዝቡ ጥያቄ ይመለስ፣ የስራ ቦታ ምቹ ይሁን ብለን ጥያቄ ይዘን ስንነሳ ሁሉም ሰው ባላየ እያየ እኛ ብቻችንን ፋይት እያደረግን ጭራሽ ጥፋተኞች እየተባልን ያለንበት ሁኔታ ነው ያለው። ስለዚህ ይህንን የኢትዮጵያ ህዝብ በሙሉ ማወቅ አለበት። ስለዚህ ለሁሉም እንዲደርስ ይህንን ሼር እንድታደርጉ በትት